አብርሺ ተስፋ ቆረጠ። በርታ። በቃ ሌላ ህይወት ሊጀምር ነው። ስለባረካችሁ ድና የተቀበላችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይም ያለውላችሁ መተን ናችኋል፣ እንዴት ናቸው፣ ሰላም ናችሁ ወይ? ያው በዛው ሀገራችን እያስጎበኘ ናችሁ እና አብርሺ ተስፋ እየቆረጠ ነው ያለው ማለት ነው። አብርሺ ተስፋ እየቆረጠ ነው፣ እሩታም አምራለች ማለት ነው። የማረረችበት ምክንያት አይታወቅም። ያው ከተለያዩ ሴቶች ጋር ቪዲዮ በሚሰራበት ምክንያት እሷ ውስጧ በጣም ተጎድቷል። እና ያ ብርሽ ሁኔታም በጣም አስቸጋሪ አይሆንባት አልመሰለኝ። በቃ ተስፋ መቁረጥ ላይ ነው ያለችው ማለት ነው። ተስፋ ያልቆረጠች ሰው ኮ ቆይታለች ነገሩ። ተስፋ ያልቆረጠው አብይ ነው አብርሽ ነው ነው ተስፋ ያልቆረጠው አብርሽ ነበረ። አብርሽም አሁን ላይ ተስፋ እየቆረጠ ይገኛል ማለት ነው። ተስፋ እያቋረጡ ነው። አብረሽ ማማ አንስተው በጣም ከባድ ሁኔታ ላይ ነው ያለው። በጣም ከባድ ነው። ሞርታ አበዛሽ አበዛሹ። እሺ፣ በጣም ነው ያበዛሽ። ወንድ ልጅ እንደዚህ ከታገሰሽ እና እንደዚህ ካለመነሽ ይወድሻል ማለት ነው። ከአንቺን ማጣት አይችልም። አንቺን ማጣት አይፈልግም። ስለዚህ ይቅርታውን ተቀብለሽ አብረሽ ብትኖር ይሻልሻል በኋላ ከሄጂ ወደ ወይኔ ይዘን ሰዓት በተቀበል ምናምን ምናም እንትን እንትናይድሽ ምክንያቱም የሚወዱት ሰው ማጣት በጣም ከባድ ነው ማለት ነው። አንቺ ይታየሽ ፎቶ መነሳቱ ከላፎ ምናምን ያ ያ ነው ወሰደኝ እንትን ያለች ማለት ነው። እና ደግሞ ያው በእርግዝ እና ሰዓት ብቻሽን ነበር። ያንን ያንን ስታስቢ ከባድ ነው ግን አላለለ የፊቱን ረስቶ አሁን ላይ ያሉበትን ነገር ነው እንትን ማለት ያለባቸው። አሁን ልጅ ወላቸዋል፣ ልጃቸውም ተወልዷል። ስለዚህ ያለፈውን ነገር አረስታሽ ወደፊት ቦታቸው እንትን ማለት ነው እንጂ ያለበት ነገር እያስገባሽ እንትን ማለት ነው የለብሽም። መገረኛው አታስገቢ በማለች ማለት ነው። ምክንያቱም አሁን ጊዜ ሰዎች ሆስፒታል ነው እንደሚወዱት እንዲታረቁ የትዳራቸው እንዲሰምር አይወዱም ማለት ነው። ያው በዛውም ሀገራችንን እያስጎበኛችው ነው። እስኪ ይሄን ቦታ የምታውቁ በኮሜንት ጻፉልኝ ማለት ነው። የምታውቁ ማለት ነው፣ በኮሜንት ጻፉልኝ። በጣም ደስ የሚል ሰዓት ነበረ። ኢትዮጵያ የሄድኩበት ሰዓት ነበር ማለት ነው። መስከረም ላይ ቪዲዮ አልሰራውላችሁም፣ ግን የት እንዳለሁኝ ና ያልተመቸኝ ነው ቪዲዮ ለመስራት። የዛን ሰዓት ጦርነት ምናምን ነበረ ምንም ቪዲዮ ለመስራት አልተመቸኝም። ቦታው የት መሰላችሁ? መከነ ሰላም ነው። መከነ ሰላም ያላችሁ ልጆች እስኪ ይሄን ቦታ የምታውቁ ከሆነ በኮሜንት ጻፉልኝ እና ውድ ቤተሰቦቼ ሩታ እያበዛሹ የምር፣ እያበዛሹ ነው በወንድ ልቤ የዝህን ያህል ከለመነሽ በጣም ከባድ ነው። ይወድሻል፣ ያፈቅርሻል። ለአንቺ የተለየ ቦታ ስላለሆነው እንደዚህ የሚሆንልሽ ማለት ነው ባይወድሽ ኖሮ እኮ አይደለም እንደዚህ ሊመላለስልሽ ከርቶ የራስሽ ጉዳይ ብሎ ነው የሚተው። ስለዚህ ሳይሄድበሽ ሳይረፍት ተብሎ ብነሽ እንት ማለት አለብሽ ማለት ነው። ይቅርታውን መቀበል አለብሽ። ከሄደ ወደ ማልቀሱ እንደዚህ ብሎ የነበር እኮ እያልሽ እንደምትይ ወንድ ከቆረጠ ቆረጠ ነው። ስለዚህ እንደዚህም የምታገዝሽ ያው ስለሚወዱሽ ነው። እና አበዛሽው። ውጥር ውጥር አትበይ። ውጥር ውጥር ማለት ነበር ብሏል ዘፈኑ ማለት ነው። እና ውጥር ውጥር ማለት አይወጣም። ይሄ ህይወት ነው ማለት ነው። ህይወት ደግሞ አንዱ ቢሄድ አንዱ ይመጣል ማለት ዓለም ህይወት ደስ የሚለው ማለት ነው። ከአንድ ሰው ጋር ስብስብ ብላችሁ ስትኖሩ ነው ህይወት ደስ የሚለው እንጂ አንዱ ሄደ፣ አንዱ መጣ፣ አንዱ ሄደ። በጣም ከባድ ነው። እኔ በጣም የሚያስጠላኝ እንደዚህ አይነት ህይወት ማለት ነው። በጣም የሚያስጠላኝ በነገራችን ላይ ማለት ነው። ሰው ማለት ስብስብ ብሎ ቤቱን ትዳሩን የሚይዝ ሰው ነው ማለት ነው እንጂ የሰው ወሬ እየሰማ በመሀላቸው ክፍተት የሚፈጥር ሰው ይሄ ሰው አይደለም ለእኔ ማለት ነው። የሰው ወሬ የሚሰማ ሰው ሲጀመር ለእኔ በጣም ከባድ ነው። ሰው አይደለም። ስለዚህ ማንኛቸውም ሰው ብትሆኑ የሰው ወዳጅ ተስሞ የራሳቸውን ኑሮ ብቻ መኖር ነው ያለባቸው። ሰው በወራት እንደሆነ አይተውም። ስለዚህ የራሳቸውን ኑሮ ብቻ ኖሮ እና ማለት ነው ምከሯት። ቤተሰቦቿ ብቻ ምናምን ማለት ነው የሚመክር ካለ ይምከራት። እንደዚህ ማሰቃይ ለራሱ ጭራሽ ከበራፍ ላይ ግቢ ውስጥ እንዳይገባ በራፍ ስትሽ ረከባር ነው እንደ እንስሳት እኮ ወደድኩህ፣ አፈቀርኩ ብለሽ ያበረሽለት ሰው አሁን ላይ ጭራሽ በግቢ እንዳይገባ በራፍ ላይ ቁም አስቁመሽ፣ ኧረ በጣም ይደብራል። ምንድነው እንደዚህ አይነት ባህላችንም አይደለም። ምን ትጣል እንኳን አይደለም። ውስጥ ሽንከፍተሽ እየሰጠሽው ሰው ለልጅሽ አባት፣ ለማንኛውም ሰው እንደዚህ በር ላይ አስቆሞ እንደዚ አይባልም። በጣም ነው ነው ማለት ነው። ይችኛው ደግሞ ትይድናት ምንሆነች አይደሉም ግባ ማለት መቆጣት ሲገባሽ ከእንደገና አንተ ማለት የለብሽም። እና ምከሯቸው እላቸዋለሁ ውድ ቤተሰቦቼ። ያው ሀገራችንም ይሄን ይመስላል። አረንጓዴ ሰዓት ነው፣ በጣም ደስ ይል ነበረ። የአጓራ ሰዓት ነበረ። የሄድኩበት ሰዓት ላይ የዛሬ አመት ነው። ቪዲዮ አልሰራሁላችሁም። በጣም ይቅርታ ስላልሰራሁላችሁ ቀጥ ስለ ይድ ሰራላችኋለሁ። እና ውድ ቤተሰቦቼ እስካሁን ቀረብናማ፣ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላሙን ይልኝ፣ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ረብቷን መከሯት ቤተሰቦቿ፣ እናት አባቷን መምከር አለባችሁ። ያው እናንተ ትዳራችሁን እንዴት አድርጋችሁ እንደያዛችሁ ታውቃላችሁ፣ እናትና አባቶች ማለት ነው ስለዚህ ከእናንተ እንድትማር መምከሯ ያለባችሁ ማለት ነው። ወንድ ልጅ በዚህ መልኩ መሰቃየት የለበትም። ወንድም ሊኖር ይችላል። ነገ ጠዋት ያንቺም ወንድም እንደዚህ ሊሆን ይችላል። ደግሞ ልጅሽም አለ። ልጅም ደግሞ ወንድ ልጅ ሊወደርሽ። ስለዚህ ውድ ቤተሰቦቼ ምከሯት። ታሰባኒ ፕሮሚስ ላይ ወበረከት ወዳቸውን ላከብራቸዋለሁ።